ያሰብከውን አሳካለሁ ብለን ነው። ምን ማድረቀው? ጌታ ፈጣሪ ሆይ አርግልኝ፣ ራ አርግልኝ፣ ራ አጋባኝ፣ ራ አጋባኝ ሽማግሌ ልኬ ቀለበት አድርጌ ትሎ ትዳሬን ህይወቴን መመስረት የምፈልገው እንጂ። እንዲሁም ብችል እሷ ራሱ በራሷ ሚዲያ ላይ ሌላ ስራ ትሰራለች፣ እኔም ሚዲያ ላይ ሌላ ስራ እሰራለሁ እንጂ። ይሄ እንደሆነ በሚዲያ እሷን ራሱ እኔና እሷ ትዳራችንን ወደ ሚዲያ አላመጣውም። እንዲሁም መጀመሪያም የተሳሳትኩት ስህተት ወይም ደግሞ የተሳሳት ነው ስህተት ብዬ ማስበው ሁሉም ነገር ሚዲያ ላይ ሳይሆን እንደ በቃ በውስጥ ቢሆን ኖሮ እኔም የተደረጉብኝ ነገሮች አይሆኑም ነበረ። መቼስ ይህን ድርጅት እንዳልክ ይሄ ቢሮ ወይም ይህን ድርጅት ይህን ትሬዲንግ ሲከፍት እንዳልክ ብሎ ነው ብለህ ነው የምታስቡ። ለእኔ ይሆንልኛል ብዬ ያሰብኩት ስማለና፣ ያው ሄሉ ትሬዲንግ ብዬዋለሁ እኔ ማለት የምትኖረው አንዴ ነው። ተመርቷል አደለ፣ እድሎች አይኖርም። ቤተሰቦች እንዳልከ ያዘው ፍቅር ሳይሆን መጋኛ ነው፣ ወይንም የሆነ ምታት ነገር መጥቶታል። ምን አይነት ፍቅር ነው? ምን አይነት መስዋዕትነት የሚከፈልበት ፍቅር ነው የሄሉና የእንዳልክ ፍቅር? ለሄሉ በስሟ ድርጅትን፣ በሱ ስም የነበረው በስሟ አድርጎ ከፍቶታል። እንግዲህ ይሄ ሁሉ የምን ፍቅር ነው ትላላችሁ? እና ደግሞ በኮሜንት የምትሳደቡ ሰዎች ፈጣሪ ልቦናን ይስጣችሁ ሊስጣችሁ። ሌላ ምንም አልላችሁም፣ እኔ እንደናንተ ክፉ ስላልሆንኩ ክፉ ነገር አልናገርም። እሱ ፈጣሪ ልቦናን ይስጣችሁ። እና ደግሞ ሄሉና እንዳልክ አንድ ላይ እንደሆኑ የምትፈልጉ ብዙ ልጆች አላችሁ። ይሄ ክፋት አይደለም። እኔም ሄሉና እንዳልክ አንድ ላይ እንደሆኑ ፈልጋለሁ። ምክንያቱም አሁን ላይ ያብ በጣም እያሰቃያት ነው፣ በላይ ሴት እያመጣባት ነው፣ አልመጣም እያለ እየተሳደበ እየወጣ ነው ምናምን እና እንግዲህ እንዳልክ ራሱ ለእሷ ፍቅር እየከፈለው ያለው መስዋዕትነትን ማየት ትችላላችሁ ማለት ነው። ምን ያህል መስዋዕትነት ነው እንደምታዩት እንግዲህ በሄሉ ስም ነው ድርጅት የተከፈተው ማለት ነው። እና ምን አይነት ፍቅር ነው? ምን አይነት ምን አይነት ፍቅር ነው? ኦ ማይ ጋድ ትላላችሁ። እውነት እኔ በጣም ደስ ብሎኛል። እንዳልክ ዛሬ ያደረገው ነገር በጣም ነው ደስ ያለኝ።